ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ከእኔ ጋር ሁሉ ሰላም ነው ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ ሸር ሰብስክራብ እያደረጋችሁ ቤተሰብ ሆኖ ሀሳባቸውን ኮሚንት ላይ አስቀምጡልኝ እንግዲህ ዛሬ ፍቅር ሀኪም ቤት ገብታለች ሀኪም ቤት ገብታም እንግዲህ በነርሷ አማካኝነት ፉፉጋና እዛኛው ልጅ ጋር እንዲደወል ተደርጎ እንግዲህ እየበረሩ መጥተዋል ማለት ነው። እንግዲህ እኔ ራሴ ይሄንን ሳይ በጣም ነበር የነቀጥኩት። ምክንያቱም ማለት ምን ሆና ትናንት ደህና ነበረች፣ ትናንት ቪዲዮ ሰርተ ነበረ በአንድ ቀን ምን ሆነች ብዬ በጣም ደንግጬ ነበረ እና ነገር ግን እኔ እንዳሰብኩት አይደለም ምንድን ነው እንግዲህ እንደሚታወቀው ፉፉና ጓደኛው ተጣልተዋል። እነሱን ማስታረቅ ደግሞ ትፈልጋለች ማለት ነው፣ ከቡሪክ ጋር ማለት ነው። እና በጸባይ ሞከረቻቸው፣ በሰው ማስሞከረቻቸው፣ ልጆቹ በፍጹም የሚታረቁላት አልሆኑም። እና ለዛ ያሰበችው ምንድን ነው እሷን ሀኪም ቤት ገብታ በጣም እንደታመመች አድርጎ፣ እነሱ ሁለቱም ለእሷ በጣም ስለሚወዷት እና በእሷ ስለማይደራደሩ ሁለቱም በእሷ ምክንያት እንድታረቁ ትፈልጋለች እና ያደረገችው ነገርም ይሄንን ነው ማለት ነው። እንግዲህ ትክክል ነው ትክክል አይደለም አካሄዷ የሚለው ነገር ሌላ ነገር ሆኖ ነገር ግን እሷ ያደረገችው ነገር ይሄ ነው ማለት ነው እና የምርታማ ሳይሆን ከዶክተሮች ጋር ተማከረች፣ ፈቀዱላት፣ ሀሳቧን ነገረቻቸው ማለት ነው። ከዛ ያው ግሊኮስ ውሃ የውሃ ግሊኮስ ሰኩላት፣ እጇ ላይ ፕላስተር ምናምን አሸጉላት፣ እንዳያችሁት። ከዛ ግን ያው ካሜራዋን ይዛ ነበር የሄደችው። ካሜራ ካሜራማኗን እሱ ከፊት ለፊት እንዲደበቅ ተደረገ። ከዛ ያው እንግዲህ እንደተናገረችው ከሆነ እኔ የሰው ህይወት ለማስተካከል የራሴን ህይወት አበላሽቻለሁ ብላ ታስባለች። እሱም ደግሞ ታውቃላችሁ የሩታ ምናብሮች ለማስታረቅ ብላ በሄደችበት መንገድ የራሷን የፍቅር የራሷን ህይወት በሉት በቃ እሱን እንዳበላሸች ይሰማታል። እና እሱ ነገር ደግሞ አሁን ቀስ እያለ አሁን እንደገባት ጥፋተኛ መሆኗን አሁን እያመነች እንደሄደች ነው ስናገር የነበረው እና ሁለቱን ቡሪክንና ፉፉን በጣም ማስታረቅ ሞክር ያለውን በጸባይ ሞክሬያቸዋለሁ፣ ለምኛቸዋለሁ፣ አስለምኛቸዋለሁ። ጭራሽ ግን እነሱ የሚታረቁልኝ አልሆኑም። ስለዚህ እስቲ በዚሁም ለእኔ ማንኛው ቦታ አለው ማንኛው ለእኔ ያስብልኛል፣ እና እስኪ ማንኛው ፈጥኖ ሀኪም ቤት ይደርሳል የሚለውን ነገርም ለማየት ጭምር ነው። እንግዲህ ይህንን ሀሳብ ያመጣችው፣ በነገራችን ላይ እንዳትቀየሙኝ ብላችኋለች። ምን ገና ሳትታመሚ እንደዚህ ማለቱ ተገቢ ነው ወይ፣ እንደዚያ ዓይነት ቪዲዮ መስራቱ ጥሩ አይደለም ምናምን እንደምትሉኝ ተስፋ አደርጋለሁ ብላለች። ነገር ግን በሰላም መንገድ ሞክሬያቸው እነሱ ሊታረቁልኝ ስላልቻሉ ያለኝ አማራጭ ይሄ ነው። ይሄ ግን እንደሚያስታረቃቸው ተስፋ አደርጋለሁ። እነሱ ከታረቁልኝ ደግሞ ሌላው ላይፌ ቀላል ነው ብላለች። እንግዲህ ለዛ ነው እንግዲህ ሁሉ ነገር አስባ አውጥታ አክንቤት ድረስ ሄዳ አስፈቅዳ አልጋ አስለቅቃ በዛ ላይ እንደምታዋት ልክ በቃላለ ኮማ ውስጥ የገባች ነው ያስመስላት በፕላስተር ለጣጥፈው ለጣጥፈው ትክክለኛ ታማሚ ነ ያደረጓት እና ምንድን ነው የተደረገው ተስተካክላ ከተኛች በኋላ በነርሷ አማካኝነት ስልክ እንዲደወልላቸው ተደረገ ማለት ነው ሁለቱም ጋር በተመሳሳይ ሰዓት እውነት ለምናገር ከሆነ ሁለቱም በጣም እየበረሩ ነው የመጡት በጣም ፉፉነታቸው ልኛል መኪና ራሱ ውስጥ ራሱ ሊገባ ነበረ አስፋልቱን ሲሻገር እንዴት እየበረረ እንደመጣ ደረጃውን እንዴት እየቧጠጡ ነው ሁለቱም የሚወጡት ማለት ነው። እና ቡሪክን እራሱ ካያችሁት በቃ የያዘውን ነገር ራሱ ጥሎት መንገድ ላይ ከዛ ተመልሶ ነው ያነሳው። እና ደረጃውን በአራት እግራቸው በሉት በቃ፣ እንደዚህ በቃ በእጁም በእግሩ ነው ደረጃውን። ቀጥ ብሎ እንኳን አልወጡም። ሁለቱም በጣም ደንግጠዋል። በጣም ደንግጠዋል። በጣም ፈርተዋል። በቃ እንዳልኳቸው ደረጃውን ቆመው ሳይሆን አጎንብሰው ነው እንደዚህ አጎንብሰው ነው የወጡት ማለት ነው። ልክ እንደ ዳገት እና በጣም ነበር የደነገጡት የምር እና እንዲያለቸውም በቃ ዶክተሯን አንድ ሆነው ነበር ሲጠይቋት የነበረው ምን ሆና ነው በቃ። እሱም ምን ሆና ነው ይላል። ይሄኛው ምን ሆና ነው ይላል በቃ አንድ ያደረገ። ሁለቱም በቃ ስለ አንድ ሰው ማሰብ ሲጀምሩ ማውራት ምናምን ጀመሩ ማለት ነው እና ያ ዶክተሯም ተረጋጉ እና ደግሞ ልጅቷ በጣም ታማለች። ምን እንደሆነች እንድነግራችሁ መጀመሪያ ተረጋጉ ካለቻቸው በኋላ እነሱ ግን በፍጹም ሊረጋጉ አልቻሉም። በቃ ስማንፎፉ እንደማይታችሁታል እውነት በጣም እንደሚወዳት ራሱ ያስታወቃል። ስማ በቃ እንዲት እንዲት እንደሆነ ቡሪክም አለ በዚህ በጣም እንድትጨነቁት እና በጣም ነው የፈረሩት። እና ምን ሆና ነው ያጋጠማት? በሽታዋ ምንድን ነው እያሉ ደጋግሞ በቃ መተንፈሻ ነበር ያሳጧት ነርሷን። እና መጀመሪያ ተረጋጉ ከዛ እነግራቸዋለሁ ብላ በጣም ካረጋጋቻቸው በኋላ ነው የነጋቻቸው። እና በቃ እነሱ ግን ምንም ምንም በቃ መፈናፈኝ አልሰጧትም። እና መጨረሻ ላይ እንደምናለቻቸው እኔ እንዲነግራቸው ከፈለጓቸው ሲዝም በሉና እንዲነግራችሁ ፍቀዱ ልዩ ስትላቸው ነበር። ምክንያቱም ጥያቄያቸው በቃ አንድ አይነት ሆኖ በቃ ተደጋጋሚ ነው። ምንሆና ነው የትናት በጣም አሟታለ ምንድን ነው በሽታዋ? በቃ እንደዛ ነው እና በደንብ ያቴጅ ግብላቱ ላይ ላሉ ና ዶክተር ነርሻ ግን ምናለች እኛ እየተከታተልናት ነው በደንብ እያየናት ነው። ነገር ግን ለእናንተ ቤከብድም ከብድም አሁን የምነግራችሁን ነገር ለእሷ የምትወዷት ከሆነ ለእሷ የምታስቡላት ከሆነ የእሷ ህመም የሚያስጨንቃችሁ ከሆነ እምላችሁን ስሙ ብላ ምንድን ያለቻቸው ሁለታችሁም ለአስራ አምስት ቀን ከፍቅር መራቅ አለባችሁን። የተባሉት ማለት ነው እና በጣም ነው የደገጡት። ማለት በእኛ ምክንያት ነው ወይ እንደዚህ የሆነችው፣ በእኛ ምክንያት እስከዚህ ድረስ ሄዳለች ምናምን ብሎ በጣም ነው የፈሩት። ምክንያቱም ታውቃላችሁ አንዳንድ ሰው ለዚህ ሲጨናነቅ ምናምን በጣም ይታመማል ታውቃላችሁ አይደለ? ውጥርጥር ስትሉ ዲፕሬሽን ውስጥ ሲገቡ። የሚረዳቸው ሰው ስታጡ እንደዚህ አይነት ህመም ይኖራል። እና በጣም ነው የተጸጸጡት ምክንያቱም በእኛ ምክንያት ምን በቃ አልረዳት ብለናት ነው በቃ በእኛ አዝናብን ነው የእሷ እንደዚህ መሆኑ ምክንያት እኛ ነን ብለው በጣም ነው የተሰማቸው ማለት ነው። በእርቀትም ያስደነግጣል ምክንያቱም መታመሟ አንድ የሚያስደነግጥ ነገር ሆኖ ነገር ግን በእናንተ ምክንያት ነው ሲባል ደግሞ አስቡት ምን ሊሆን እንደሚችል እና እንዴት ሊሆን ይችላል? በእኛ ምክንያት ጭራሽ እኛ ነን ምክንያቶቹ ማለት ምን ብለን ምናምን ብለው ለዶክተሯ ይነግሯታል፣ ለነርሷ ማለት ነው። እና እሷ ግን በቃ በእናንተና በእናንተ ምክንያት ነው፣ ስለዚህ ከዚህ ጋር ልታያቸው አትፈልግም፣ ሂዱላት፣ እናንተን አሁን ካየች ይብስባታል ምናምን ብላ አባረረቻቸው ማለት ነው። እነሱም ያው እምቢ ማለት አይችሉም ምክንያቱም አንደኛ እዚህ ጋር ሐኪም ቤቱ ትክክለኛ ሐኪም ቤት ነው። እሱ ደግሞ በጣም እንዲያምን አድርጓቸዋል። እንጂ አሁን ጓደኛ ቤት ምናምን ቢሆን አያምኑም። ማለት የሆነ ፌክ ነው ብሎ ነው የሚያስቡት። ግን ሐኪም ቤቱ ትክክለኛ ሐኪም ቤት ነው፣ ነርሷም ትክክለኛ ነርስ ስለሆነች በሽታዋም ትክክል ነው ብሎ ነው ያሰቡት። እና ሂዱ ልታያቸው አፈልግም ምናምን ሲባሉ ራሱ በቃ በጣም እየደበራቸው እሽ ብለው ተያይዘው ነው የሄዱት ማለት ነው እና እርግጠኛ ነኝ ሄደው እራሱ ሊሉ የሚችሉት ጭራሽ የዚህ ያክል ጉርትና ታል እንዴ! ስለዚህ እኔ እናንተ ታርቅን ፒስ መሆናችንን እናሳያት ብለው ወደው ታርቀው እንደሚመጡ ተስፋ አደርጋለሁ እና እንግዲህን ፍቅር የዚህን ያክል ርቀት መሄድሽ ግን ገርሞኛል። ማለት በእርግጥ ብለሻል። በፍቅር ሞክራቸዋለች በሰላም ማለት ነው። ግን ያው አክብረ ዋት አልታረቁላትም በሰው ማስመክራቸዋለች በጓደኛ ምናምን እንደዚያም አልታረቁላትም። ያላት አማራጭ እንደዚህ አስፈራርታ ማስታረቅ ነው። ለማንኛውም የተሳካላት ይመስለኛል። ውድና የተከበራችሁ ጓደኞቼ ስለዚህ ፍቅር የእውነት ታማ አይደለም እና እንዳታስቡ እንዳትደነግጡ አይኖ ፍቅር ብዙ ደጋፊ ያላት አፍቃሪዎች አሏት፣ በጣም ወዳጆች አሏት። ባይ ዘ ዌይ ፍቅር ማለት ነው እና እርግጠኛ ነኝ ፍቅር ታመመች የሚለውን ነገር ስታዩ በጣም ሮጣችሁ እንደምትገቡ በጣም እንደምትታመሙ አውቃለሁ። ምክንያቱም ሰውን ስትወዱት የዛ ሰው በሽታ የኛ የአክል በሽታ መስሎ ስለሚሰማን፣ ይህንም መረዳችኋለሁ እና ምላችሁ ፈልጌ ነው። ፍቅር የምር ታማ አይደለም። ፉፉና ቡሪክን ለማስታረቅ ያደረገችው ዘዴ በሉት በቃ፣ ተንኮልም አትበሉት፣ ይሄ ዘዴ ነው ማለት እሷ ታማ የታመመች አስመስላ ያው የተፈለገው ማስታረቅ እስከሆነ ድረስ በክፉ አትዩባት። ምክንያቱም ለመልካም ነው። ታውቃለች አይደለ? ሰው ለማስታረቅ ይዋሻል አይደለ? ስለዚህ እሷ የሚያደረገችው ይሄን ነው። መዋሸቷ ቢያናድደንም፣ ያልታመመችን ታመመች ማስባሏ ቢያስደነግጠንም ነገር ግን ያው አላማው ለበጎ ነው፣ እነሱ ለማስታረቅ ስለሆነ እንዳትከፉባት ማለት ነው፣ እንዳትቀየሙባት። እሷ ደግሞ ይሄም ስለገባት አስቀድማ ተናግራለች። እና ሳትታመሚ ለምን ታመምሽ እንዳትሉኝ በቃ ለምን ይህን ያክል እንደዚህ በራስሽ ላይ ታማርቻለሽ ምናምን እንዳትሉኝ እና ተረዱኝ ብላ አስቀድማ ይቅርታ አርጉልኝ ብላ ነው ወደ ቪዲዮው የገባችው። እና እኛም ደግሞ እንረዳታለን። ፍቅርዬ ዋናው እንኳንም አልታመምሽ፣ እንኳንም አንቺ ደህና ሆንሽ እንጂ ሃሳብሽ ሀሳብ ነው። ጥሩ ነው ብለሽ ካሰብሽ ድረስ ጥሩ ነው ግን ኮሜንት ለማየት ሞክሬ ነበር እና በተለይ የሰው ሕይወት አስተካክላለሁ ብዬ የራሴን ሕይወት አበላሽቻለሁ ብላ በሰጠችው አስተያየት ላይ አሁን ራሱ ምንድን ያሏት አሁንም ወደማትወጭበት መንገድ እየሄድሽ ነው እንጂ እያስተካከልሽ አይደለም ብለዋታል እና የውሸት ታመምኩ ብለሽ እነሱን ለማስታረቅ ይሄድሹ በውሸት እስከሆነ ድረስ ዞሮ ዞሮ ውሸትሽን ሲያውቁ መልሶ መጠረታቸው አይቀርም አይነት ነገር ነው አስተሳሰባቸው፣ የኮሜንት ማለት ነውና፣ እውነትን ይዘሽ እንትን በይ፣ ዋጋ የሚያስከፍልሽን ነገር አታደጊ ምናምን የሚሉ የተወሰኑ ሰዎችንም ለማየት ሞክር ያለው ማለት ነው እንግዲን አንዳንዴ የሆነ ያደረግነው ጥሩም ሆነ መጥፎ ነገር በሰዓቱ ላያስታወቀን ይችላል። ማለት ማንኛውም ሰው ሰውን መጉዳት አይፈልግም። አንዳንዴ ግን ምንድን ነው ያን ሰው የምንጎዳዋ እኔ አይመስለንም። ካደረግነው በኋላ ቆይቶ ነው ትክክል እንዳልሰራን የሚገባን ማለት ነው። ስለዚህ ምናልባት የማስተዋል ችግር ሊሆን ይችላል። እሷ እኮ አብርሽና ሩታን ለማስታረቅ የሚሄደችበት መንገድ እሷ በቃ ዋና ታርጌቷ ማስታረቅና ማስታረቅ ላይ ብቻ ነበረ። ገብታቸው ላደለ እንጂ እኔ ላይ ምን ያመጣል በእኔ ሕይወት ላይ ምን ያስከስታል የሚለውን ነገር አላየችም። በቃ ሲዳ ብቻ ነው ያሰበች። ታውቃላችሁ በስተኋላ ምን ይዞ ሊመጣ እንደሚችል አላስተዋለችም። ለዛ ደግሞ አስከፍሏታል ማለት ነው፣ ዋጋ አስከፍሏታል እና አሁንም የሚፈሩት ድጋሚ ዋጋ የሚያስከፍልሽን ነገር አታደጊ። ይህም መንገድ ይሄን እንደዚህ የሄድሽበት መንገድ ትክክል አይደለም የሚሉ አንዳንድ ሰዎች አሉ ማለት ነው። እነሱንም አልቃወሙም። ምክንያቱም ሰው እይታው ይለያያል። ገብቷችኋል አይደል? ሁላችንም ሰዎች አስተሳሰባችን ይለያያል ልክ እንደ መልካችን ማለት ነው። ስለዚህ የእኔ ብቻ ነው ትክክል ሀሳብም አይባልም። ገብቷችኋል አይደል? ለእኔ ትክክል የሆነው ለእኔ ብቻ ሊሆን ይችላል እና ያ ሰው ደግሞ በሌላኛው አንግል ሲያየው በሱም ትክክል ሊሆን ይችላል አንዳንዴ። የኦዲየንስን ምክር መስማት አሪፍ ነው። ከኦዲየንስ የተሻለ ማክንያቱም ያው ከኛ የተሻሉ ሰዎችም አንዳንዴ ይኖራሉ፣ በብዛት ይኖራሉ። ታውቃላቸው እኛ ከተወሰነ ሰው ልንበልጥ እንችላለን፣ ከኛ የሚበልጥ ሰው ደግሞ ይኖራል በብዙ ነገር። ስለዚህ የኦዲየንሳችንን ምክር መስማትም አሪፍ ነው ማለት ነው። ሁሉም ማለት ሳይሆን ያው የሚደግፋቸው እንዳለ የሚቃወማቸው አለ። ነገር ግን ኮሜንት በማንበብ ከዛ ይሄ ነገር ምናምን ብሎ ከራስ ጋር ተመካክሮ ጥሩ ነገር ከሆነ እየመረጥን ጥሩ ጥሩ ነገር መውሰድም አይጎዳንም ማለት ነው እና ለማንኛውም የፍቅር ወዳጆች፣ አፍቃሪዎች፣ አክባሪዎች ፍቅር ይሄ አልታመመችባቸውም፣ እሷ ደህና ናት ማለት ነው። እንግዲህ በዚህ መንገድ ሄዳ ካስታረቀቻቸው ዋው ነው፣ ምክንያቱም ዋናው ማስታረቋ ነው። ገብቷቸዋል ደግሞ እኛ ፕራንክ አላደረገችንም እኛ ነን። ምክንያቱም ለእኛ ራሱ ሳነግር ቢሆን በጣም ብዙ ሰው ታስደነግጥ ነበር፣ ግን ከቪዲዮ መግቢያ ላይ ተናግራለች እንዳልታመመች ተናግራለች። ይህን ነገር ያደረገችው ለመልካም እንደሆነ እና ምናምን እንደሆነ ለኦደንሷ አሳይታለች። ስለዚህ እንዳትደነግጡባትም፣ ይሄ ራሱ ጥሩ ነው እንጂ ባትነግረን እራሱ ደግሞ አስባችሁታል ጭራሽ ኦደንስንም ከኦደንስም የተደበቀ ቢሆን ይሄ ነገር የፍቅር ወዳጆች ምን ያክል ሊደነግጡ እንደሚችሉ አስቡትና ተናግራለች። ደስ የሚለው ነገር ለዛ ምናልባት ርዕሱን አይተን ልንደነግጥ እንችላለን እንጂ ገብተን ስናየው እሷ ለምን ይህን እንዳደረገች በግልጽ ስላስቀመጠችው ብዙም ያስከፋ ነገር የለም ማለት ነው። ለማንኛውም ፍቅር ደህና ናት ላቸዋለሁ። ስለነበረን ቆይታ አመሰግናለሁ ላይክ ሸር እያደረጋችሁ ቤተሰብ ሆነው ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ሁኑ።